በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አምላካችን ፈጣሪያችን እግዚአብሔር ሁሉን አሳልፎ እዚህ ሳስ ላደረሰን ምስጋና ለስሙ ይሁን። የእናቱ የቅድስተ ቅዱሳ የድንግል ማርያም በረከትና ረዴት በሁላችን ይደር። በዛሬው ማለዳ በዚች ቅድስት ቤተክርስቲያን ተሰባስበን የዛሬውን አራተኛ ሳምንት መጻጐዕ የተሰኘውን ዕለተ ሰንበት ለማክበር ከሩቅና ከቅርብ የመጣችሁ ሁሉ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የዛሬው የትምህርት ርዕሳችን በዚህ አትደነቁ በሚል ኃይለ ቃል ይሆናል። ሚስጢሩንና ጥበቡን ሁሉ ይግለጽልን። በተለይም የዛሬው ሰንበት ስሙ መጻጐዕ ይባላል። መጻጐዕ የበሽተኛ ስም ነው። በሽተኛው ለማለት መጻጐዕ በሚሰኝ ቅድስት ቤተክርስቲያናችን የዛሬውን እሁድ በዚህ ሰይመዋለች። ታሪኩን የምንመለከተው በዮሐንስ ወንጌል ምዕራፍ አምስት ቁጥር አንድ ላይ ይሆናል። እንዲህ እንመለከተዋለን። ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። አምስት መመላለሻም ነበረባት በነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና፣ ዕውሮች፣ አንካሶችም፣ ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበረ ይላል። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህን ተኝቶ ባየ ጊዜ እስከ አሁን ብዙ ዘመን እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ ወደ መጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው ክብር ለስሙ ይሁን የድንግል ማርያም ልጅ ኢየሱስ ክርስቶስ የዛሬው ታሪክ ባጭሩ ይሄ ነው እንግዲህ ብዙ ህዝብ ነው የሚለው ብዙ ህዝብ በዚያ አይተኙ ነበር እንዲያውም አንዳንድ ጊዜ ነው የሚለው ቀኑ ውስን አይደለም ውስን ቢሆን ኖሮ ሁሉም ቀኑን ጠብቀው እዚያው ይገኙ ነበር ቀኑ አይታወቅም። አንዳንድ ጊዜ የእግዚአብሔር መልአክ ወርዶ ውሃውን ያናውጥ ነበረ። ውሃው ሲናወጥ በጠዋት ቀድሞ መጀመሪያ ሰውነቱን ያስነካው ከማናቸውም ደዌ ጤናማ ይሆን ነበረ። በጣም ብርቅ ነበረ። በቀን አንድ ሰው ይፈወስ ነበረ። ይህ ሰው ደግሞ ሰላሳ ስምንት ዓመት ሙሉ በዚያ ተስፋ አድርጎ ይጠብቅ ነበረ። እግዚአብሔርን ለሚጠባበቁት ተስፋቸው ምህረት ነው። ምክንያቱም ሰዓቱ የእግዚአብሔር የአምላካችን ያምላካችን ነውና፣ ጠበል ቦታ አልቀየረም። ይሄኛው ይሻለኛል ብሎ ጠበል አላማረጠም። በቤተ ሳይዳ አምስት እርከኖች በነበረባት የበጎች መመላለሻ በምትባለው ስፍራ ላይ በእግዚአብሔር ላይ ተስፋውን አድርጎ ይጠብቅ ነበረ። እግዚአብሔርን የሚጠባበቁ አያፍሩም ይላል መጽሐፍ ቅዱስ። አንድ ቀን ይሆናልና፣ ይህን ተስፋ አድርጎ የነበረውን በሽተኛ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲወጣ ወደ ቤተሳይዳ፣ ቤተሳይዳ ማለት የምረትና የቸርነት ቦታ ማለት ነው። ወደዚያች ቦታ በሽተኞችን ሊጠይቅ ገባ። በቀጥታ የሄደው ሰላሳ ስምንት ዓመት ሙሉ ብዙ ዘመን ተኝቶ እንደነበረ አውቆ ይላል። ወደ በሽተኛው ሄደ። ሄዶም አንተ ሰው ልትድን ትወዳለህን? አለው ይላል። ያም ሰው አዎ ጌታዬ ልድን ወዳለሁ ነገር ግን ማለድ ብሎ መጥቶ ወደ መጠመቃይቱ ውስጥ የሚያኖረኝ ረዳት የለኝም አለው። አዎ ይሄ እንግዲህ በእኛ በኩል እንደ ሰውኛ የሚቀርብ ችግር ነው። እግዚአብሔር ደግሞ የችግሮች ሁሉ መድኃኒት ነው። እኛ እንደዚህ እንበል እንጂ እግዚአብሔር ችግሮችን የሚፈታ የራሱ ጊዜ የራሱ ሰዓት ያለው ነው። አምላክ የተመሰገነ ይሁን። ወገኖቼ ዛሬ ብዙ የከበዱን ነገሮች ይኖራሉ። በእግዚአብሔር እይታ ግን በእግዚአብሔር አይን ግን ቀላል የሆነ ይህን ሲጠባበቅ ድንገት ነው፣ ተነሣና አልጋህን ተሸክመህ ሂድ። ተነሳ የሚለው ቃል ለሁላችንም የሚሰራ ነው። ተነሱ ይለናል። ዛሬ ይህ ቃል የሚያስተጋባው በእያንዳንዳችን በኛ ህይወት ውስጥ ነው። ተነስ ማለት ከተኛንበት የኃጢአት አልጋ ንሳ፣ ካልከባንበት ህይወት፣ ወደ ዙፋኑ ያልቀርብንበት ህይወት ወደ እምነቱ ያልቀረብንበት ህይወት ተነስ ይላል የእግዚአብሔር ቃል። ሰላሳ ስምንት ዓመት ሙሉ ጅማቱ ተልፈስፍሶ የነበረው በሽተኛ ድንገት አፈፍ ብሎ ተነሳ፣ ጅማቱም ጠነከረ፣ ሰውነቱም ኃይል አገኘ። ሰው የሆነው አምላክ ስለኛ ሰው ሆኗልና እኛን ከኃጢአት ክፍዳ፣ ከመከራ ከተኛንበት ኃጢአት ከወደቅንበት ጉድጓድ ሊያወጣን የመጣ የድንግል ማርያም ልጅ ኢየሱስ ክርስቶስ ነውና፣ ምስጋና አሁንም ለስሙ ይሁን። መነሳቱ ብቻ አይደለም የሚገርመው ወገኖቼ፣ ከመነሳቱ ባሻገር ደግሞ በጣም እጅግ ከባድ የሆነውን አልጋ፣ ሰላሳ ስምንት ዓመት ሙሉ የተሸከመውን አልጋ ተሸከመው ብሎ መልሶ አዘዘው። የዳነ ሰው እኮ ሩጫው ነው የሚታየው። አልጋውን ዘውርሎ እኮ የሚያየል አልነበረም። ምክንያቱም ድኑአላ፣ ተነስቷላ፣ ቆሞአላ፣ በርትቷላ። ከአልጋው ጋራ ግንኙነት የለውም። ኢየሱስ ክርስቶስ አምላካችን ግን አልጋህን ተሸክመህ አለው። የተሸከመህን ተሸከመው። ወገኖቼ ወላጆቻችንን ያሉትንም ማክበር ይገባናል። በአጸደ ነፍስ ያሉትንም ማሰብ ይገባናል። ተሸክመውን እዚህ አድርሰውናል። አልጋህን ተሸክመህ ሂድ። እስቲ አስቡት፣ አልጋው እኮ በድሮው ዘመን የነበረው የአልጋ አሰራር እንጨትን በእንጨት የሚገጥሙበት ነው። ምናልባት 10፣ 15 ሰዎች ሊሸከሙት ይችላሉ ያንን አልጋ። ነገር ግን ይህ በሽተኛ መዳኑና በሁለት እግሩ መቆሙ ብቻ አይደለም። ተነስቶ እንደገና ያንን የከበደ አልጋ ተሸክሞ ጉዞውን ቀጠለ። ምስጋና እስከ አርያም ድረስ ለአምላካችን ይሁን። ዛሬ በሽተኞች የሆንን በዘር የተከፋፈልን በደም የተከፋፈልን መቅደሱን ያናወጥን በእግዚአብሔር ፊት ስጋችን ብቻ የቆመ ነፍሳችን ከእግዚአብሔር የተለየች ለሰው ልጆች ቁም ነገር የሌለን መከባበር፣ መፈቃቀር፣ መዋደድ የጠፋ አልጋው አይታይም እንጂ በአልጋው ላይ የተኛን ተነሱ እንባላለን። ዛሬ ያም ሰው አልጋውን ተሸክሞ ሄደ። የሚገርማችሁ ጌታችን ኢየሱስ ክርስቶስ የፈወሰበት ቀን ዕለተ ቀዳሚት፣ የአይሁድ ሰንበት የምትባል በጣም ጥብቅ የሆነ በዓላቸው ነው። ሰንበትን ያከብራሉ። ክልክል ነው። በዘመን አይሁድ መዳኑ መፈወሱ ሳይሆን ሰላሳ ስምንት ዓመት ሙሉ መሰቃየቱ ሳይሆን ከስቃይ የዳነው ያ በሽተኛ መጻጐዕ የተባለው በሽተኛ የተሸከመው አልጋ አስቆጥቷቸው ነበረ። አንዳንዶቻችን እንደዚህ ነን ወይ አንድን ወይ አናስድን፣ ፊት ለፊት ቆመን ወይ ሰዎች እንዲድኑ አናደርግ ወይ ራሳችን አልዳን። በዚህ ዘመን የሚታየው ውጣ ወደ ነው። እግዚአብሔር ይሰውረ መዳኑ ነው የሚደንቀው እለተ ሰንበቱ ነው የሚደንቀው ኢየሱስ ክርስቶስ ደግሞ መጽሐፍ ቅዱስን ስንመለከት አብዛኛውን ጊዜ የሚሰራው በእለተ ሰንበት እነሱ በሚያከብሩበት ቀን ነው ለምን ሊያስተምራቸው ወዶ የሰው ልጅ የሰንበት ጌታዋ ነው ብሎ አስተምሯቸዋል የሰው ልጅ ክቡር ነው የሰው ልጅ ቅዱስ ነው ያለ መዳን ተስፋ ያለ መዳን ህይወት በእኛ ላይ ይታያል የዛሬው ቀን የሚያስተምረን ይሄንን ነው ቤተ ክርስቲያን የምትሄዱ የምትሰበሰቡ ሰዎች በሰዎች መዳን ደስ ይበላችሁ አልጋው ቅድም እንዳልነው አይታይም እንጂ የኃጢአት አልጋ ላይ ተኝተን ሰውን የምናማ እሷ እንዲህ ናት እሱ እንዲህ ነው የምንልም እግዚአብሔር ከዚህ ቁጣ ይሰውረን አንተ ሰው ማን ነው ያዳነ ማን ነው አልጋ እንድትሸከም ያደረገህ አሉት ማንስ ፈወሰህ ሲፈልገው አጣ ብዙ ህዝብ ነበርና ሊያየው አልቻለም በሽተኛው የዳነው እኔ እንጂ አላውቅም ስሙ ኢየሱስ የተባለ አንድ ሰው አዳነኝ አላቸው። እና አልጋው እንድትሸከም አደረገ። በደረሰ ሰንበት አዎ፣ በሌላው ቀን ኢየሱስ በቤተ መቅደስ አገኘው። ምን አለው? አንተ ሰው ድነሃል፣ ከእንግዲህ ወዲህ ደግመህ ኃጢአትን አትስራ። ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 5 ቁጥር አንድ ላይ በነጻነት ልንኖር ክርስቶስ ነጻ አወጣን፣ እንግዲህ ጸንታችሁ ቁሙ፣ በባርነት ቀንበር ዳግም አትያዙ ይላል። ወደ ኃጢአት መመለስን ነው እግዚአብሔር የሚጠላው ኃጢአተኛን አይጠላም። ንስሐ ገብተን ስንጸዳ ውስጣችን ሲታጠብ ለስጋው ደግሞ ክብር ስንበቃ የእግዚአብሔር ልጆች እንባላለን፣ ነፃ እንወጣለን። እንደገና ግን በባርነት ቀንበር አትያዙ፣ ደግመህ ኃጢአትን አትስራለው። ዛሬ ቤተክርስቲያናችን የፈውስ ቦታ ናት። ጠበሎቻችን የፈውስ ቦታ ናቸው። አያችሁ፣ ሰላሳ ስምንት ዓመት ሙሉ ቤተሳይዳ ጠበል ላይ ጸንቶ ጠበቀ። የዛሬዎቹ ብንሆን ሰላሳ ስምንት አይነት ጠበል ነው ምንመርጠው? ይሄ ፈዋሽ ነው፣ ይሄ መልካም ነው፣ ይሄ ጥሩ ነው፣ ይሄኛው የዘገየ ነው ስንል፣ እኮ ጠበል አንዲት ናት። በእግዚአብሔር የሚሰጠን ቅዱስ ውሃ፣ ከበሽታም ከሥጋም ከነፍስም የምንጸዳበት ቅዱስ ውሃ። ጠበል አይናቅም። አንዳንድ ሰዎች በሩቅ ይመስላቸዋል ጠበል አጠገባቸው ያለውን የቅድስት ቤተክርስቲያን ጠበል መጠቀም ብዙ ጊዜ አይሆንላቸውም። ያኛው ጠበል ፈውስ ነው አሉ ይላሉ። ያኛው ይሄኛው አይልም። መጽሐፍ ቅዱስ የእግዚአብሔር ቃል ነው። በዚያ ውስጥ ያለው በውሃ ውስጥ አድሮ የሚፈውሰን የእግዚአብሔር ቅዱሱ መንፈስ ነው። መናቅ አይገባም። ይሄኛው ጥሩ ነው፣ ያኛው ይዘገያል፣ ያኛው ጥሩ ነው፣ ይሄኛው ይዘገያል ማለት በክርስትና እምነት መጫወት ነው እባካችሁ ክርስቲያኖች ይህንን አስተውሉ በቅዱሳን በጻርቃን በሰማይታ ስም ጠበል ካለ አጠገባችሁ ያለው ቤተክርስቲያን ጠበሉ ይሰራል እስኪ ጠበል ከዛ ከሩቅ አምጡልኛ አይባልም አጠገብህ ያለውስ አጠገብሽ ያለውስ ጠበሉ አይሰራም ማለት ነው የእምነት ጎዶሎነት ብዙ ጊዜ የሚፈትነን የእምነት ጎዶሎነት በእምነታችን ጽርቅን የማንሻ ሰላሳ ስምንት ዓመት ሙሉ ጠበል አልቀየረም። የጠበል ቦታዎች እንግዲህ ሞልተዋል። በእምነት ጽናት ይሄ ጠበል ይፈውሰኛል ብሎ ጠበቀ። ጠበሉ ጋር ሳይደርስ የኔና የናንተ ጌታ የድንግል ማርያም ልጅ አልጋውን ተሸክሞ በሰላም እንደሄድ አደረገው። የእምነቱ ጽናት እንዲህ ነው። ኮገኖች እንዲህ ጽኑ። ጠበልን በቅዱሱ ስም ከነካኸው ይፈውሰሃል። ይፈውስ ይሻል። በመጽሐፍ ቅዱስ በብሉይ ኪዳንም አይተናል። በአዲስ ኪዳንም ጌታችን ኢየሱስ ክርስቶስ በጠበል አይን ሲያበራ አይተነዋል። ሰሊሆን በምትባል ስፍራ ላይ ለምን በሰንበት ትፈውሳለህ ብለው ጌታን ጠየቁት። ጌታችን ኢየሱስ ክርስቶስም የሰው ልጅ የሰንበት ጌታው እንደሆነ አስተማራቸው። ወደ ትምህርት ርዕሳችን እንምጣና በዚህ አታድንቁ አላቸው። ሰላሳ ስምንት ዓመት የታመመውን ልጅ ማዳን አታድንቁ። በዚህ መቼ፣ ገና ታምራቴ ያልቃል። አባቴ ይሰራል፣ እኔም እሰራለሁ። አብ ያሳየውን እንጂ ወልድ ከራሱ ምንም አያደርግም። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣል። ገና እዚህ ጋር በሽተኛ ዳነነን የምትሉት በዚህ አትደነቁ፣ የትምህርታችን ርዕሴ ነው። ወደ ማጠቃለያው ስንመጣ አሁን ሁለት ነገሮች እናያለን። በዚሁ ምዕራፍ በዮሐንስ ወንጌል አምስት ቁጥር ሀያ አምስት እና ቁጥር ሀያ ዘጠኝ ላይ ሁለት መልእክቶች አሉ። እነሱን እናይ እናንጨርሳለን። በዚህ አታድንቁ ያለው ምን እንደሆነ እዚህ ላይ መልሱን እናገኛለን። መመና ቁጥር 25 ላይ እንዲህ ይላል፣ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እሱም አሁን ነው። የሚሰሙትም በህይወት ይኖራሉ። የሚሰሙት በምን ይኖራሉ? በህይወት ምኖች፣ ሙታን። ወደ ቁጥር 29 ደግሞ ረድ ስትሉ በመቃብር ያሉቱ ሁሉ ድምፁን የሚሰሙበት ሰዓት ይመጣል። አንድ አይነት ነው ቃሉ ድምፁን የሚሰሙበት ሰዓት ይመጣል የሚለው ሙታንም በመቃብር ያሉትም አንድ አይነት ነው። እናንተ ሰላሳ ስምንት ዓመት የአልጋን ተሸክመ ሂድ ያልኩትን ነው የምትሉት። በጣም ተደነቃችሁ። ይሄ ሰላሳ ስምንት ዓመት ተኝቶ የነበረው የለም አላችሁ። አይደለም እንዴ ብላችሁ ጠየቃችሁ። በዚህ አታደንቁ። ሙታን የእግዚአብሔርን ድምፅ የሚሰሙበት ሰዓት ይመጣል። ሙታን ማለት ምን ማለት ነው? እየበሉ እየጠጡ እየለበሱ እየተነሱ እየተኙ በዚህ ምድር ላይ ሀብት አግኝተው የሚኖሩ የሚደሰቱ እነዚህ ክርስቶስ ከሌላቸው ሙታን ይባላሉ። እየተነፈስን ወልድ ከሌለን ኢየሱስ ክርስቶስ ከሌለን ሙታን እንባላለን። ለካ ሙታን መቃብር ውስጥ ያሉ ብቻ አይደሉም። እሱን ለየው እኮ እዚህ ጋር በመቃብር ያሉት ደግሞ አለ። የእግዚአብሔር ልጅ የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለህይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉ። በዚህ አታደንቁ። ንስሐ ገብተሃል፣ ስጋ ወደም ተቀብለሃል። ቤተ ክርስቲያን ስንት ጊዜ ተመላለስን? ስንት ጊዜ መጣን? አንዳንዶች ቤተ ክርስቲያን ካነጽን በኋላ ነው እኛ የምንታነጸው ይላሉ። አንጽ ራስህን መጀመሪያ፣ አንጪ ራስህን መጀመሪያ። እግዚአብሔር ማደሪያ አቶ አላጣም። ማደሪያሁን ሁን ማደሪያው ልሁን ማደሪያው ሁኝ። መጀመሪያ እግዚአብሔር መቅደሱን ከሰራሁለት በኋላ ንስሐ ገብቼ ስጋ ወደም እቀበላለሁ። ምን አይነት አባባል ነው ይሄ? ስጋዊ ደማዊ ፉክክር የሚመስል። ዛሬውኑ። የመዳን ሰዓት መቼ ነው? አለ ሐዋርያው ቅዱስ ጳውሎስ ዛሬውኑ። ሁለተኛ ቆሮንቶስ ምዕራፍ ስድስት ቁጥር የመዳን ሰዓት አሁን ነው፣ የመዳን ቀን ዛሬ ነው። ነገ ብላችሁ አትጨነቁ፣ ነገ ክፋቷ ይበቃታል አለ። የማቴዎስ ወንጌል ምዕራፍ ስድስት ቁጥር መጨረሻው ላይ የነገ ክፋቷ ይበቃታል። የዛሬ ናችሁ እናንተ። ተነስ የተባለው እሱን ነው። መጻጉን ተነስ፣ አልጋን ተሸከም እንዳለው ሁሉ እላፋት የሆኑት ሙታን አንድ ቀን በእግዚአብሔር ድምጽ ይነሳሉ። ሙታን ይነሳሉ፣ ክፉ ያደረጉ ወደ ፍርድ፣ መልካም ያደረጉ ወደ ዘላለም ሕይወት። ዛሬውኑ መልካም እንሆን፣ እንታረቅ፣ ሰላም ሰላም ይሽተተን፣ ፍቅር ይኑረን። ተዋደዱ፣ እንዋደድ። የሃይማኖት ክርክር ብዛት፣ የሃይማኖት ጭቅጭቅ ብዛት አትፍጠሩ። የእግዚአብሔር ቃል ሕያው ነው የሚሰራም ነው አለን ሐዋርያው ቅዱስ ጳውሎስ ሁለት ሰይፍ እንደሆነ አጥንትና ጅማትን ሁሉ የሚለያይ እስኪከፍል ድረስ ይወጋል፣ ነው የሚለው። የእግዚአብሔር ቃል ኃይል ነው። ስለዚህ መዳን ይገባናል። የዛሬው ምስባክ እግዚአብሔር ይረድኦ ውስጥ አራት ህማሙ በሽተኛው በአልጋው ሳለ እግዚአብሔር ይረዳዋል፣ መኝታውንም ያነጥፍለታል ይላል። እንዴት አይነት ሸርሮ አባት እኮ ነው ያለ። እንፈለግለት፣ እየፈለገን ነው። አትደብቁ፣ ራሳችሁን በሃይማኖት ስም ግለጡት እንጂ አለ ወደሚደነቀው ብርሃን ተጠርታችኋል ነው የሚለን እኮ ቅዱስ ጴጥሮስ። ይህም ብርሃን ሹት ፈልጉት የዘላለምን ህይወት እንድናገኝ። የዛሬው መጻጉ ይህንን ይመስላል። ለጊዜው 38 ዓመት የታመመውን በሽተኛ ተነሳ ማለት ፍጻሜው ግን ይህ በልዩ ልዩ ሞት የተወሰደውን የተወሰዱት ነፍሳት በመጨረሻው ቀን በአንዲት ድምፅ የእግዚአብሔርን ድምፅ ይሰማሉ ለፍርድ ትንሣኤ ለህይወት ትንሣኤ እነሳሉ እንዳለን በዚህ ድምፅ ሁላችን እነሳለን ነገ በፊቱ እንዳናፍር በዚህ አታድንቁ የመጨረሻው የህይወት ትንሣኤ የፍርድ ትንሣኤ አለ ለማለት ነው እግዚአብሔር አምላካችን በቸርነቱ በረድኤቱ ሁላችንን ጠብቆ አሁንም ለብርሃነ ትንሣኤው እንዲያደርሰን የእሱ ቅዱስ ፈቃዱ ይሆንልን አሜን